ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት አለም ዳርቻ ሰላማችሁ ብስስት ስረፍረፍረፍ ይበልልኝ እያልኩኝ፣ የዛሬው ቪዲዮ ደግሞ መጀመሪያው በጣም ደስ ይል ነበረ። መጀመሪያው በጣም ያምር ነበረ። ተሰባስበው ሳያቸው እንግዲህ በጉጉት ስንጠብቅ የነበረውን የሀይሚ ልደት ቪዲዮ ሊያከብሩ እነፍጼም ሶህዬም አዳዲስ ነው ዛሬ እዩት። በቃ ቤኪም አለ። እንዲሁም ደግሞ ሚኮ ባለፈው የሀይሜና የብሩኬን ፊልም የለቀቀች ማለት ነው እንደ ፊልም አጭር ፊልም ሰርተው የለቀቁት። እንጃ ግን ደስ የሚል ጊዜ ነበር የመሰለኝ፣ መጀመሪያ ሳየው። ግን መጨረሻው ምንም ሳያምር ምንም ደስ በማይል መልኩ ነው ያለቀው። እኔ እንጃ አሁን ምን ልበልሽ። ማለት አሁንማ ይሄ ማን ነው ጥፋቱ? በነገራችን ላይ ብሩኬ አንዴ ወቀሳ በዝቶብሃል እንግዲህ ግን ደግሞ ትላንትና እንደዛ ፊትህ እፊቷ ከዛችሁ ጋር ስትሳሳም ከዛችሁ ከልብህም ባይሆን ብዛል ዛሬ የወጣ ቪዲዮ አለ። እሱ በእርግጥ አንታስበህበት አይደለም እኛ የሆነ የማስታወቂያ ስራ የሆኑ ምናምን ነገር እንደዛ ነው። እና ኮካ ነው ይዘ የነበሩት ምናምን እና ደግሞ ያቺው ፖስት አድርጋ ነበር። በዛ በዛ በጣም ታናዳለች ሃይሜ ትላንትና በጣም ተበሳጭታ ባህለች። ከትላንት ወዲያም ተበሳጭታ ስታስተላልፍላት የነበረውን መልእክት ሌላ ሌላ ነበረ በዘፈንም በምንም ከዛችኝ ዋጋ ፍቅረኛ ያገኘው ምናምን እያልከ ነበረ እና ያ ያንን አይታ ዛሬ ድንገት ልደቷ ላይ ስትመጣ አምና ትቀበለኛለች ብለህ ማሰብ አልነበረብህም። ምክንያቱም እኔ መጨረሻ ላይ ራሱ ብሩኬ በእኔ ያመጣው ሁኔታው ማለት ነው። ማለት ፕሮግራሙ በሱ ምክንያት ሲበላሽ ፊቱ ላይ ያየሁት ሰቀቀን ፊቱ ላይ ያየሁት መሳቀቅ ፊቱ ላይ ያየሁት ሐዘን ትካዜ በጣም ነበረ ያሳዝነኝ። በጣም የምር በጣም ነው ያዝንኩት። በሀይሜም መፍረድ አልችልም። ምክንያቱም ትላንትና ከትላንት ወዲ አይታችኋል የተሰራችሁን ያላትን ያደረጋትን ምናምን ነገር። ስለዚህ እንዴት ብላ ዛሬ የተቀበለ ውዶች፣ እና ሁሉም እንግዲህ መልካም ምኞታቸውን። ሚኮ ደግሞ ነገረኛ ነህ ለካ። የአብርሃምና የሳራ ያርግልሽ አላልክም? ጋ ብቻ መስለህ እንዴ ነው አሽሙር መናገሩ ነው? አሽሙር መናገር ነው ጋይ፣ አብርሃምና የሳራ ብሩኬንና ሀይሜን አስታርቃችሁ ይልቅ አንድ አርጋችሁ። በነገራችን ላይ ማለት ነው ለዛሬው ፕሮግራም መበላሸት ተጠያቂው ብሩኬን የጠራው ሰው ነው። በመጀመሪያ ሁለቱን አስማምታችሁ ወይም ደግሞ ሁለቱን አስታርቃችሁ ነበረ አንድ ላይ ለማገናኘት መሞከር ማለት ነው። አለበለዚያ ግን ይሄው ድብልቅልቁ ወጣ። እንግዲህ ብሩኪን ስታየው ሃይሚ ቆይ ቆይ ቆይ ቆይ አንዴ ብላ ሹልክ ብላ ሄደች። ተረጋጊም ቢሏት ቢለምኗትም እምቢ ብላ ሄደች። ስለዚህ ጥፋቱ ብሩኪን የጠራው ሰው ነው። መጀመሪያ እነሱ አንድ ሳይሆኑ መጥራት አልነበረባችሁም። ይሄ ፕሮግራም እንደሚበላሽ ማሰብ ነበረባችሁ። አሁን እዚ ጋር ብሩኬን ማሳዝኖኛል። ሀይሜንም ደግሞ አልፈርድባትም። ምክንያቱም ትላንትና ያሳለፈችውን ጊዜ ነው ማየት። ትላንትናም ጊዜ ቀኔን አበላሽ ተብኛል ዛሬም ደገምከው ብላ ነው እንግዲህ፣ ኬኩን ጥላ እንግዲህ፣ ኬኩ እንኳን ሳይቆረስ ነው ጥላ ሄደችው። በነገራችን ላይ ማለት ነው ሳቋ የውሸት ነው ለመሰላችሁ። የፈለገ ነገር ጓደኛ ቢከባችሁ፣ የፈለገ ነገር ቤተሰብ ቢከባችሁ፣ የምትወዱ ሰው የምታፈቅሩ ሰው በደስታ ቀናችሁ ካጠገባችሁ ከሌለ በጭራሽ መቼም ቢሆን ደስተኛ ልትሆኑ አትችሉም። ምንም ቢሆን ደስተኛ ልትሆኑ አትችሉም። እና ሀይምዬ የውሸት ፈገግታ ነበር ሲጀመር ፈገግ ስትል የነበረው። ያው ፕሮግራሙን እንግዲህ ያዘጋጀው ፍጼ ነው። እኔ አሁንም ቢሆን ፍፄና ሚፍታህ እናንተ ቢያንስ ትሻላላችሁ እንደ ሁለቱን እንደው እንቃርጋቸው፣ አንድ ቤት ዝጉባቸው የውነት። ከዛ በኋላ ይስማማሉ እንዴ? እንደዚህ ሲተያዩ እስከ መቼ ነው ነብር የሚሆኑት? ቆይ መቼ ነው እንደዚህ ነብር ሆናችሁ ስትተያዩ እስከ መቼ ድረስ ነው እንዴ? ያረበ ልክ አድርጉት የምር። እና ደግሞ ማለት ነው ዛሬ ደግሞ የት ሄደች ያቺ መንቃራዋ ማለት ነው? ማናት? ይቺ ማን ነው ስማ ከሀይሚ ባትብልጥም እቺ ቆንጅዬ ነገር ናት። በነገራችን ላይ ግን በልቃጣና፣ ስርአት አልባና ጭራሽ ስርአት የላትም እንጂ ምንም አትልም ነበረ። ግን እሷ የት ሄዳ ነው? ዛሬ ብሩኬ የመጣኸው ለብቻህ እንዴት ልትመጣ ቻልክ? ለማንኛውም ብሩኬና ሀይሚ የያዛችሁት እልክ ነው ልውስጥ ተጋብታችሁ ነው። ይሄልህ ደግሞ ሁለት ሽንም እየጎዳሽ ነው አንተንም እሷንም እያሻችሁ ነው። ምንም ጥቅም እያገኛችሁበት አይደለም። እዚህ እልህ ላይ ዛሬ ብሩኬ በጣም ነው የተሰበረው። መጨረሻ አካባቢ እዝን ነው ያለው። በቃ እሷ ብድግ ብላ አስቡት፣ እንግዲህ የእሷን ከደስተዋ ላይ እንግዲህ ከልደቷ ቪዲዮ ላይ ከሚያምረው ፕሮግራም ላይ ኬኩ ሳይቆረስ እዛ ጋር ያሉት ተደስተው ሳያልቁ ብድግ ብላ ሄደች። ይሄ ለእሷ ትልቅ ጉዳትና ሐዘን ሌላ ስብራት ነው። ገባችሁ? ለሱም ደግሞ በሱ አንደኛ በሱ ምክንያት ይሄ ፕሮግራም ሲበላሽ፣ ሁለተኛ በቃ ጭክን ብላ ብድግ ብላ ውልቅ ብላ ስትሄድ የሆነ በቃ ሽምቅቅን ያለው በቃ ድንግጥን ያለው ፊቱን ሲቀያየር ታውቆኛል። እንደምባን የተናነቀው ማለት ነው። እና ለምንድን ይሄ ሁሉ ብሩ ኬስኪ ዝቅ ብላ ይቅርታ ጠይቃት፣ በቃ በቃ ያደረግከው ነገር ሁሉ ለምን እንደሆነ ነገራት። ይቅርታ ጠይቃት። እኔ ሀይሚ፣ አሁን ይቅርታ ነው የምትፈልገው ከአንተ። እኔ ዛሬ እሷ ስለሄደች በሷ አልፈርድም። ለምን ትላንት? አናደሃታል። ክብር ነው ይሄ ሀይሚ፣ ደግሞ በክብሯ የምትደራደር ሴት አደለች። ትናንትና ከሴት ጋር ልሳማት ምናምን ብላ አጠገቧ ስትስማት ነበረ። ዛሬ ደግሞ ስትመጣ እንዴት ብላ ትቀበለ? ስለዚህ ቢያንስ አንተ ወንድ ነህ እስኪ ዝቅ ብለህ ይቅርታ ጠይቃት ብሩኬ። እስኪ ሞክር ግድ የለህም፣ ሞክር ግድ የለህም። ሴት ልጅ የሚሸነፍላት ነው እንደ ትወዳለች። እንደው እርግጠኛ ነኝ እንደው እቅፍ አድርገህ ብትስማት ሀይሜ፣ ወደዛ ወደዛ አታይም። ከአንተ የምትፈልገው ይቅርታና ይቅርታ ብቻ ነው ሀይሜ፣ ሌላ አይደለም። እስኪ ይቅርታ ጠይቃት። ምንም ማለት አኳ አይደለም፣ ለፍቅር ዝቅ ማለት ምንም ማለት አይደለም። ዝቅ በሉ አንደኛችሁ። እስከ መቼ ነው እንደዚህ የምትሆኑት? እና ከባድ ነው የምር።